ቁርባን ቁርባንም ትዳርም በቁርባን ካልከበረ በረት ነው። ተራ ጓደኝነት ነው። ተራ ኑሮ ነው። አያጸድቅም። ስለዚህ ያገባ አግብታችሁ ያልቆረባችሁ ሰዎች መቁረብ አለባችሁ። በፍትህ መንፈሳዊ እንዲሁም አባቶቻችን የፈረስ የበቅሎ ጋብቻ ነው ያለ ቁርባን የሚደረገው ብለዋል። ስለዚህ አሁን ወደ ስጋው ደግሞ መምጣት አለባችሁ። ትዳራችሁ ቅዱስ እንዲሆን፣ ባልየውም በክርስቶስ ሚስቱን በቤተክርስቲያን እንድትመክሰል ክርስቶስ ቤተክርስቲያንን ደሙን ማጫ አድርጎ ነው የሰጠ ቅዱስ ያሬድ በዝማሬው ህፅ ያለ ቤተ ክርስቲያን ይለዋል። ደሙን የቤተ ክርስቲያን ማጫዋ ጥሎሿ ደም ነው ይላል። ባለ ሚስቱ ቀለበት አስሮ ቀለበት ወርቅ ጥሎ ያገባታል። ክርስቶስ ግን ለቤተ ክርስቲያን የሰጣት ጥሎሽ የገዛ ደሙ ነው ይላል። ይህ ማለት ባለሚስቱ ለሚስቱ እስከ መጨረሻው ራሱን ይሰጣል ለማለት ነው። የቤተ ክርስቲያን የክርስቶስ ድርሻው ምንድን ነው? በደንብ ስሙ። የክርስቶስ ድርሻው ያላገባችሁ ሁሉ ስሙ? ተፋታችሁ በኋላ ሳይገባችሁ አግብታችሁ ተፋታችሁ ከምናገኛችሁ ዛሬ ብትሰሙ ይሻላል። ባል ለሚስቱ ሊያደርግላት የሚገባ ምንድን ነው? ይሄ ነው ስሙ። መጽሐፍ ቅዱስ የሚለውን ባል ለሚስቱ ምን ሊያደርግላት ይገባል? እኛ እኮ ሳይኮሎጂ ሳንማር መጽሐፍ ቅዱሳችን ሳይኮሎጂን የሚያስንቅ ነገር ነው ያለው። ሴቶች ምንድን ነው ከባሎቻቸው የሚፈልጉ ብትሉኝ፣ ወበከመ ክርስቶስ አፍቀራ ለቤተ ክርስቲያን ከማሁው እደውኒ ያፍቅሩ አንስቲያ ሆሙ። ክርስቶስ ቤተ ክርስቲያንን እንደወደዳት ባሎችም ሚስቶቻቸውን ይውደዱ። ስለዚህ ሚስት ከባሏ ምን ትፈልጋለች ቢባል መወደድ። እስኪ መወደድ በሉ በሉ ንገሩኝ እንጂ በሉ ንገሩኝ። አሁን ባልና ሚስት ይጣሉ፣ ሁልጊዜ ግዜ እወድሻለሁ ብለኸኝ አታውቅም እያለችኝ ይሉኛል፣ እኔን ለምክር ሳገኛቸው እና ለምን አትልም? ይኸውልህ፣ መወደድ ይፈልጋሉ። ብሎ የነገረማን ነው ጳውሎስ። ምርጥቃው ጳውሎስ የሴቶችን አይምሮ በመንፈስ ቅዱስ ተገልጦለት ነገር ሴት የምትፈልገው ከባሏ እንደሚወዳት ማረጋገጥ ነው። አሁን ለምሳሌ ስጦታ ስጠኝ ገዝተኩ አንድ አገኛቸዋለሁ በባሎቻቸው ተኮርፈው ሳገኛቸው አንድ ቀን ስጦታ ገዝቶ አያውቅም። ገንዘቡ እኮ የጋራዋ እንደሆነ ታውቃለች፣ ግን ፍቅሩን ማረጋገጥ ስለምትፈልግ ነው። አሁንም እንደ ድሮ ይወደኛሉ ማለት ትፈልጋለች። ያንን በየጊዜው ማድረግ ወይስ ሰልችቶኛል ጠልቶኛል ወይ ማለት ስለምትፈልግ አይምሯቸውን መጠበቅ ንግግራቸውን በማዳመጥ ክብር በመስጠት ልክ ጌታችን ሴት እንደሰማት ሚስትን ማዳመጥ ሴቶች ሲሰሟቸው ስለሚወዱ ማለት ነው እሺ ሴቶች ደግሞ ለባሎቻቸው ምን ያደርጉ እኔ ምንም አልጨምርም ቅዱስ ጳውሎስ የሚለውን ብቻ ነው የማመጣ ወበከመ ቤተ ክርስቲያን ትጥዘዞ ለክርስቶስ ከማሁ አንስትኒ ተአዘዝ አለ አምታቲክን ቤተ ክርስቲያን ለክርስቶስ እንደምትታዘዝ ሚስቶች ወይ ለባሎቻችሁ ታዘዙ። መታዘዝ ነው። ባል የሚፈልገው ምንድን ነው? ባሎች ደግሞ አሁን እኔም ሳገኛቸው በነሳን በምክም ፈጽሞ አታከብረኝም ነው የሚል በቃ ጥያቄ። ማንኛውንም ባል ብሰሙት በሚስቱ ያለው ቅሬታ አታከብረኝም ነው። በልንገራችሁ በሴቶች ዓለም ዝም ብዬ ሳነብ ሳነብ ነው የጣሊያን ሴቶች ይወደዳሉ አሉ። ለምንድን ነው አሉ? ወንድ መንከባከብ ስለሚችሉ ካልሲውን ስለምታወልቅለት፣ ኮቱን ኮቱን ተኩሳ ስለምታለብሰው፣ እንደዚያ ስለምታደርግ፣ ክብሩን ስለምትገልጥለት ይወዳል። ማንኛውም ሰው እነሱ ማግባት ይፈልጋል። እና ኢትዮጵያ መጥተው በቅኝ ግዛቱ ጊዜ እነሱም የኢትዮጵያን ሴቶች ይፈልጉ የነበሩት እና ብዙ ጊዜ ከኢትዮጵያውያን ያገቡ የነበሩት ወታደሮች አንዱ እኮ በአደዋም ከዚያም በኋላ በጃንሁ ጊዜ የሚሸነፉ የነበሩት አንዱ ወደ ሴቶች ይገቡ ነበር። ሴቶች ደግሞ የእኛ ሴቶች አርበኞች ናቸው። ፈረንጆች ሲመጡ እያሳለፉ ይሰጧቸዋል። እና ያን የሚፈልጉበት ምክንያት ኢትዮጵያውያን ሴቶች ባሎቻቸውን በማክበር የታወቁ ስለሆኑ ነው። መጽሐፍ ቅዱሳዊ የዋጀን እንደሆነ የእነሱን አላውቁም ከየት እንደመጡ። ስለዚህ ባልን ማክበር። ሳራ ባሏን ጌታዬ ትለው ነበረ። ሞኝነት እኮ ነው እንጂ አሁን ደግሞ ይሄ ፌሚኒስት መጥቶ የለ እኩልነት እንዲህ ምንድን ነው እኔ እኩል አንተም እኩል፣ እኔ ቁርስ ሰርቻለሁ አንተም አንተ ራት ሰራ እንደዚህ የሚባል ጅልነት። ቢያግዝ ጥሩ ነው፣ እውነት ነው መተጋገል። ግን ይህ አጉል እኩልነት፣ ሴት እንደውም ባሏን ባሪያ አድርጋ መግዛት የምትችለው በፍቅር ነው። እሺ፣ እሺ የምትለው ከሆነ እዚያ በኋላ እንደ በግ ሰሎሞን እንደሚለው እንደ በግ አንገቱን ይዛ እየጎተተች መግዛት ትችላለች። ከታዘዘችው፣ እሺ የምትለው ከሆነ ውሳኔውን ካከበረችለት፣ ሴት ባሏን መግዛት ቀላል ነው የሚሆንላት የማታከብረው ከጓደኞቹ መካከል የምታዋርደው ውሳኔውን የምታቃልል እንግዳ ይዞ ሲመጣ የምታጉረመርም ጓደኞቹን የምትንቅ ከሆነ ግን ያው እንግዲህ የሚመጣውን እናንተ ታውቃላችሁ። ስለዚህ ቤተክርስቲያን ለክርስቶስ እንደምትታዘዝ ሚስቶች፣ ወይ ደሞ የሚገርመው አንድ ነገር ከመዘለ እግዚነ ለባሎቻችሁ ስትታዘዙ ለክርስቶስ እንደታዘዛችሁ እያሰባችሁ ታዘዙ ማለት ነው። ወይ እንዴት ያለ ጽድቅ እንደሆነ ተመልከቱት መቤቴን አብሯት ለሚያደር አብሯት ለሚኖር ሰው እየታዘዘች ግን እንደመናኝ ለክርስቶስ እንደታዘዘች ይቆጠርላታል። ጥሩ እድል አይደለም ሴቶች ለባል መታዘዝ ለክርስቶስ ቀጥታ መታዘዝ ከሆነ እንዴት ይሄን እድል ልንንቀው እንችላለን ሚስትን ማክበር ክርስቶስን ማክበር ከሆነ አካልን ማክበር ከሆነ ከዚህ በላይስ ምን ፍቅር አለ እንደውም ምን ይላሉ ሊቃውንቱ ዮሐንስ አፈወርቅ፣ ሰው ግን ለምንድነው ዘመድ የማያገባ ይልና አይ ዘመድ ዘመድ ነው፣ ሚስት ግን አካል ናት። ስለዚህ ሚስት አካል ስለምትሆን የምትቀርበው ከእናቱ ከአባቱ ከዘመዶች ይልቅ ሚስት ስለሆነች ሚስት ዘመድ ስለምትቀርበው ከሌላ ነው ማግባት ያለበት። እነሱ ይርቃሉ ከሚስት ይልቅ በዝምድና እናት ትርቃለች ይባላል። እምትቀርብ ሚስት ናት። ሰው እናቱ ወይ ሀድግ ብእሲ አባሁ ወይተለው አለ በሲቱ፣ ሰው እናት አባቱን ይተዋል ሚስቱንም ይከተላል የተባለ ከዚህ የተነሳ ነው። ከቃሉ ጋር ናችን እግዚአብሔር ከሁላችን ጋር ይሆናል።